ዱርዬ ከየት የመጣ ዱርዬ ነው ወንድ አይ ስግጥና አይ ማህይምነት አይ ድንቁርና እሺ አሰላም አለይኩም ወራህመቱላሂ ወበረካቱ ወንድምና ህዞች በጣም የሚገርም ነው ከወደድከው ወደድከው ነሺዳ ሓሙድ ሓሙድ ሓቢቢ ምናምን ሚል ህፃናት አለ ጨዋታ። ከወደድከው በስርዓቱ እኔ በለቀኩት ግጥምና ዜማ ከልብ የፈለቀ ከልብ ወደ ልብም ይደርስ ከና አክሽኔን እያንዳንዷን መልእክትን እየነቀስኩ ከገለምሶ ይሻላሃል በሶ ገለምሶ ጥርሰቹ ጨርሶ ጭንቅላት አፍርሶ ጭንቅላት አፍርሶ ገቢህን ቀንሶ ሲል ደግሞ እንደዚህ ብር እያሳየሁ በጣም እሰርቸዋለሁ። እኔ እንግዲህ ምንም ማድረግ አይቻልም። በተሰራው አምጥተህ መፖሰት ይከብድሃል ወንድማችን። አንተ አሁን አንድ ዱርዬ ነህ። ነሽዳው ቢጥምህ ጥሩ ነው ግን አሰራርህ ትክክል አይደለም። ዱርዬ ነህ። የስታይልህ ራሱ አንድ ሶስት ነገሮች አየሁብህ የሐራም የዝሙት ዘፈኖችን በዛም ትሰራለህ። ማትሰራው የለም ስለዚህ የራስህን ስራ ፊልድ ካለ ስራህን ትሰራለ ይሄ ፊልድ አይደለም ግጥምና ዜማ የራሴ ነው ክሊፑም የራሴ ነው ክሊፑ የተሰራ በርጫ በርጫ ሚል 400 ምናምን ሺ 500 ሺ ገብቷል ሺ ግማሽ ሚሊዮን ደርሷል አልহামዱሊላ በትክክል አርጌ ከልጆች የሰራሁት እያንዳንዷን ምልክት እያሳየሁት እያንዳንዷን ከግጥሙ ከአክሽኔ ከአክሽኔጋ የሚሄድ ራሴ ነው ማቀው ሰርቸዋለሁ አንተ ተመልሰታ ነው ጥንቸል እቺ ምንድነው የምትባለው? ራቢት ሙን ራቢት ናት። በጣም እንደዚህ እያለች እጥፍጥፍ ያለች ምትል በጣም ታስጠላለህ። ገሪባ ለምንድን ነው እንደዚህ ያልኩ አለ። ቦታህን አትግባ። የተሰራውን ስትፖስት ወንድምና ህቶች ወይም ሪፖስት ታደርጉታላችሁ። አልታለልም እኔ የሚል የኔን ነሽዳ እኮ ባላቶኒ ተቆርጠው ፓንክ ተቆርጠው ሱሪያቸውን ሲኪኒ ለብሰው አልታለልም እኔ እያሉ ይፖስታል። ትክክል ግን አይደለም። እኔ ከዛ ነፃ ሁኜ ነው አልታለልም አልኩኝ። እየተታለሉ አልታለልም። ሴቷም ተወጣጥራ ተቀባብታ ፀጉሯን ገልጻ፣ ወይም እዚጋ ቡትቷ አለ እንደዚህ የፀጉር መያዣ ድርድራ፣ አሳፋሪ ሚኒ እንትን ጭኖቿ ባቶቿ እየታዩ ተታላ እያለች አልታለልም። ተታሎ እያለ በውጭ በምዕራባውያን ፋሽን አልታለልም እኔ። እንዲህ አይሰራም ብያለሁ። ስለዚህ ይሄ ደግሞ ቤት አግኝቻለሁ ብሎ የራሱን ቢዘ ሁሌ ነው አሳፋሪ አንድ ጊዜም ዱዓ አድርጉላት። አባት እና እናቷ አበላሽተዋል። ቪዲዮ በዛኛው ነው የሰራሁት 89 ሺህ በነበረኝ። አሁን እሱን ትቼ ይህንን ነው የከፈትኩት። ያ ፓስወርድን ስለረሳሁት እንደነገርኳችሁ፣ ይህንን አዲስ ነው የከፈትኩት። ይህም ኢንሻአላህ እየተንቀሳቀሰ ነው። ግማሽ ሚሊየን በአራት ቀን ወንድምና ህቶች፣ በአራት ቀን ግማሽ ሚሊየን። እሱ እንደዛ አይደርስም አሁን በምንም ታምር። አንተ ፎሎ በኔ ልትሰበስብ የኔን ስራ አበላሽተህ በምን አበላሽኸው? ይሄ መልእክቱን ተስማምቶህ ሊሆን ይችላል። መልእክቱ መልእክቱን ከተስማማ አንዳንዱ ደሞ የዋህ ብዮች ነው ምናምን። በዛ ለምን ታብዳለ? ይሄ ደሞ የሱ ደጋፊ ነው ብናም ላ፣ እንዲህ አሰራረ ትክል አይደል። ምክንያቱም እኔ የሰራኋት በርጫ በርጫ በርጫ በርጫ እንዲህ እንኳን እጅህ አላንቀሳቀስክም። ያደርገል ጭናጫ ወንድም ከበርጫ ብላበት አልጫ ከና አክሽኑ የራሴ አትሰራው ማ አንተ ሞኝ ነህ። አይተህ እንኳን መስራት አትችልም። አልደገም በምንም ታምራ አትሰራውማ ምክንያቱም ጭንቅላትህ ዜሮ ነው። መስረቅ ነው። በስልጥኛም እንደዛ ዘለልክ። በሐራም ዘፈኖች እንደዚህ ትዘላለህ። በጣም አሳፈሪ። ከስልሳ 60 60 ሺህ ሰዎች ለምን እንደተከተሉት እኔ እገርሞኛል። የሰገቴ እንዳትከተሉት። አሁን እንደዚህ ያልኩህ ምንድን ነው በገዛ ራስህ ነው። በተሰራው እንደወረደ ቪዲዮ ሲሰራው እኔ በተለየ ራሴ ነው። የሌላ አላውቅም። ሒጃብሽ ልበሽ። ሲሆን ሒጃቧን የለበሰች ብትሰራው ጥሩ ነው። አልታለልም። እኔ ደግሞ ያልተታለለ ፓንክ። አሁን አንተ ፀጉርህ በጣም የዱርዬ ነው። በጣም አሳፋሪና አስነዋሪ ጸረ ቁርአን ጸረ ሐዲስ የቱ ጋር ነህ አንተ አሁን? ስለዚህ ዝም ብለህ በኔ እንትን ብለህ ፎሎወር እና ወንድምና እህቶች እኔ የምላችሁ አትከተሉት። ስለዚህ አንተ እንዲህ ድጋሚ እንዲህ አይነት ስራ አትሰራ። ለራስ በጣም መጥፎ ነው። ያስመዝናል። ሌባ የጭንቅላት ደሃ ነህ ማለት ነው። የሰው ስራ ትሰርቃለህ። እንደወረደ እንደለቀቁት እኔ ምክንያቱም የራሴ ነው፣ ግጥም ግጥም ጽፌ ዜማው ጥቼለት ተቀርጾ ብዙ የተጨነቅኩበት እኔ እያለሁ አንተ ዝም ብለህ ቤት አገኘሁ ብለህ እንደ ራቢት እንደዚህ ጥምዝምዝምዝ በጣም ምታስጠላ የነ ማይክል ጃክሰን ለምደህ ይመስለኛል። ከነሱ ጋር ሄድ አብቃ። በሐራም ዘፈኖች የደረክነ ዱርዬና አቃል ትታወቃለህ። በፕሮፋይል ማለት ተመለስ። አድርሱለት። ወንድምና እህቶች አደራ፣ እንዲህ የመሰሉ ሰገጤዎች፣ ባለጌዎች የኔ ስራ ቫሊዩ እንዳያገኝ ቦታ እንዳይሰጠው ትኩረት እንዳይሰጠው የሚያደርጉ በገዛ ራሳቸው ፍቃድ የሚሰሩት ለምሳሌ በርጫ በርጫ ያደርጋል ነጭናጫ እያልኩኝ እኔ በርጫ በርጫ ከበርጫ ይሻላል ልጫ እኔ ጫት እያወገዝኩ ነው መቶ አንድ ጫት እየቃመ ቢሰራው ይህደደደም ነው ቆሻሻ ነው የምትሉት ኧረ እንደዚህ አይልም አማርኛ አታውቀውም እንዴ እኛ እኮ እንትን መስ መሳሪያዋ እንትን ብንጠላትም መልእክቱ ሁልል ግልጽ ብሎ ይሰማል። የራሱ የሰራው እያለ አን አስመስለ እንደ ጫት ቃሙ እንደ ተባለ አድርጎ እንደ መስራት ማለት ነው። ይሄ ደሞ ጥምዝምዝምዝ ውጥርጥርጥር አሳፋሪ የወንዳል ልጫ። ስለዚህ መልዕክቱን ከተስማማ እንደወረደ እኔ እንደሰራሁት ቪዲዮ አምጥታችሁ ሪፖስት አድርጉት። ይሄ ነው የሚያዋጣችሁ። ካለኔ ግን እኔ ያልሰራሁትን ቪዲዮ ብታመጡ ግን ወላሂ ትዋረዳላችሁ፣ አዋርዳችኋለሁ። እያንዳንዷን እየለቀምኩ ነው ማመጣት ስለዚህ ራስህን ደረስክበኝ እንጂ የእኔ ነሺዳ ነው። እንዲህ አትርመጥመጥበት እንዲህ እንዴ ዝም ብሎ መዝለህ ምንድን ነው? እኔ እኮ አክሽን ሳሳይ ለእያንዳንዷ ገለምሶ ብርህን ቀንሶ ብር እያቸው ገቢህን ቀንሶ ብር አሳያለሁ። እንዲሁ ጥርሳህ አበስብሶ እንዴ በጣም በቃ ከግጥሙ ጋር የሚያያዝ ነው እኔ። ስለዚህ አንተ የስግጥና ነገር በሐራም ዘፎኖች እንደዛ ታደርጋለህ። እዛ ጋ ነው ፊልድ። እሺ የኔ ይህ አይመችም ለማን አይመችም ማለት ለመርመጥመጥ፣ በሐራም ነገር ለመቅለስ ለስ ምናምን በምንም ተአምር አይመችም። ግጥሙ ይገድባሃል መልእክቱና፣ አንተ ሰማይና ምድር ናቸው፣ አልተገናኛቸው። ስለዚህ እኔ እንደሰራሁት ፖስተው አለያም ዝም በል በቃ፣ እንደተሰራ ለምን አትፖስትም? በሐራም ዘፈኖች ተጨማልቀህ ደሞ እኔን ስራ አይነፍስልታ። السلام عليكم ورحمه الله وبركاته አድርሱልኝ፣ ሼር አድርጉት ለሌሎቻቸውም፣ ለሌላ ጊዜም ትምህርት ነው። ወንዶችም ሁኑ ሴቶችም ሁኑ፣ እኔ እንደሰራሁት አድርጋችሁ አድርጉት። ኮፒራይት የሚባለው እኮ ይሄ ነው። መልእክቱን አደብዝዘ ጎላ ብሎ የሚሰማ ጎላ ብሎ የሚወጣ መልእክት እያለ እሱን ትተህ በራስህን አክሽን። ለዚህ ነው የኔ ነሺዳዎች ማንም ሰው ሊሰራቸው አይችልም አራት ነጥብ። ካየኝ በኋላ ግን ይሰራዋል። ወንድሜ ከበርጫ ብላበት ስል እንደዚህ ወንድሜ ከወንዶ ብላ አቦካዶ አቦካዶ ይዞ ቢያመጣው አያችሁ፣ አክሽኑ ገለጸው ማለት ነው። አለበለዚያ እንደዚህ ሸለመጥማት እንደዚህ ሙንራቢት ምናምን ምንድን ምንድነው የምትባለው ፒኮክ እና ሼር አድርጉልኝ እስከ አሰላሙ አለይኩም ወራህመቱላሂ ወበረካቱ ጃሂል ነህ እሺ በጀህልና ህንቀጥል የኔ ስራዎች አትንካካሁም በኋላ አታስ- ማስመሰል አትችልም እንደ